ሸር ላይክ እያደረጋችሁ ውዲ ቤተሰቦቼ አበረታቱኝ። ላይክ አድርጉ፣ ላይክ አድርጉ። ላይክ አታደርጉም? ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዲና እየተከበራችሁ እንዲህ ቤተሰቦች እንዴት ናቸው? ሰላም ናችሁ? እንግዲህ እንጀራ በሳማ ቡና ባዱርስ እያመጣንላችሁ ነው። ብሉ ጠጡ ብለናል። አንዋር ቅጣጣ የምር ቅጣጣ። እንዴ ነው ቅጣጣ፣ ተምንም በላይ ነው ቅጣጣው። እይ በየቦታው የችበት ለምንድን ነው ይህ ርክምታ? መተው መተው እኮ ነው። ስተዋት እኮ ትረሳሃለች። እንዲያረሳህ ነው የምትፈልገው አንተ? እንዴት ብላ እንዴት ብላ ነው ማረሳ እንዴት ብላ ነው እንዲ? አትፍረዱበት፣ አትፍረዱለበት ይላል ቶፋ። የምንፈርድበት እኮ እኛ ግዴታ ተጣመሩ ሳይሆን እንደዛ አድርጎ በዛ ሁኔታ ልቧ ማድማት የለበትም እንደዛ አድርጎ በሴት መቅጣት የለበትም ነበረ። ያ እኮ ነው እኛ ያስፈረደን ቀስ ብሎ እንደዚህ ተመካክሮ በጓደኛ እኔ እናንቺ በእንደዚህ በእንደዚህ አንገጣጠም፣ ይህ ቢሆን ይሄ ነው ለጋብቻው ብቻው ይድርስ አልነበርም ወይ ነው ጥያቄው። ያነው ነው እሱ እኮ ጥፋቱ። አንዴዚህ ቡል ቡል ቡል አድርጎ አርጎ እንደዚሁ እንደሚያወራው እንደሚቸኩለው ነገር አንጥቶ በሴት ላዋ ላይ ቶሎ መቅጣቱ ነው ጥፋቱ። ሌላው አይደለም እኮ ግዲ እኮ ተጣምሮ አይደለም እንግዲ ላዚም አንድ ላይ ተሆናችሁ እኮ አይደለም እያልን ያለ ነው። ለምንድነው ለኒካ ማሰሩ ለማግባቱ አስቀድሞ ገና ቤት አንጥቶ ለምን ቆሰላት? ዲራማ እያስመሰለ ላነው እያስጠላብህ ነገር ያ ነው። አሁን ደግሞ ግድ ጓደኛ ሁን፣ ጓደኛም ሆን እፈልግ አለሁ ንደተወፋ ጓደኛ ሁን፣ አታኩርፍኝ፣ እንድዋወል እናውራ፣ ስንገናኝ በመንገዲም ሆነ በየትምቦታ በተገናኘንበት ጓደኛ እንሁን ነው የሚለው። እሷ ደግሞ ጓደኛ ላይ አልፈልግም ነው እሷ ደግሞ

እያደር ትረሳና የራሷን ህይወት ትጀምራለች። እሷም ማለት ነው። አሁን በቃ ቆንጆ ራት፣ ምሳ መብላት እንፈልጋለሁ። ጓደኛም እንዲታደግ እንፈልጋለሁ። የማይሆን ነገር እኔ እንጃ፣ እኔ እንጃ። የማይገባ ነገር ማለት ነው። እዛ መጦጅ ስር ሆዶ ስለተለቀሰ ምናምን ስላለ ይሄ እኮ ምንም ውጤት የለውም፣ ውጤት የለውም።

በሆነ ዘዴ ቀስ እያልክ ቀስ እያልክ ነበር ሸተት ሸተት ማድረግ ያለብህ። ገብቶሃል? ይህን ቀስ እያልክ ብታንሸተት ኑሮ እንደዚህ አትቆስልም። እንደዚህ አዴማ፣ የምሬን ነው። ሰራው ስራ ትክክል አይደለም። ይሄ የዋህ ነው ምናምን፣ እንዲሱ እንዲህ የለም ምናምን ምናምን ይላል። ተወፋ፣ የዋህነቱ እኮ አይደለም። የዋህነቱማ ነው እንደዚ አይነት ስራ እንዲሰራ ያደረግ እኮ የዋህነቱ ነው። ብልጥነትማ ተንኮተንኮልማ ቢኖረው ድምጡን አጥፍቶ ምናምን ወይም ደግሞ ተሰው መክሮ የሆነ ሆነ እንትን ነበር ግን የዋህነቱ ነው። አደባባይ እሷ እንዲትቆርጥ እሷ እንዲጠና እንዲበልክ በልክ ምን አባቱ ብላ እንዲጠና የሚል አስተሳሰብ አስቦ ነው። ኦኬ እናንችም ደግሞ የተለይንም እንዲ እስቲ ዘወር በይ ባክሽ ቢጥሽን አታጭም አታጭም እኮ ደግሞ የሚያፈቅርሽ አላን ያስ ደግሞ